ሴቷ ፈቃደኛ ካልሆነች የት የሚዛታት? አረ የእኛ ሻሩክ፣ ሌላ ሴለህም የሚሆነውን ነው እየነገርኩ ያለሁት። እንዴ የሚሆነው ነገር አንድ ነገር ነው። እሱም አንድ ጉድጓድ ውስጥ ቀብራቸዋለሁ። ለእሱ ትደርሳለህ። አሁን ግን ልጅቷን ልቀቃት። አንተ ሚስቴ እኮ ነች። አውቃለሁ። ስማ፣ በሚስቴ ማዘዝ እኔ እንጂ አንተ አይደለም። የሚያገባ ሚስት ስለሆነች ግን እንደፈለግ ትደበድባታለህ ማለት አለ አሳዛኙ የሲኖላ ህይወት አሁንም ስቀዋ እንደቀጠለ ነው። አባቷ ለጭንገረድ ብሎ ለአንድ ሀብታም ሰው ከሰጣት በኋላ እጅግ በጣም ህይወት ፈተና ሆናባታለች። ለዚህ ሽሽት ከነ ኦርካ ቤት አብራ ትኖር ነበረ የኦርካ ባለቤት የሆነችው ወይዘሮ ሜላት ግን ነገር እየሰራች ገና ለገና ባሌን በፍቅር ታሸፍትብኛለች በሚል ስሜት በቅናት ተነሳስታ ከነሱ ቤት እንዳለችም ለዲቬ ተናግራለች። ዲቬ ማለት በአምባገነንነት ባለትዳር የሆነው ነገር ግን እንዳንድ ባል ሳይሆን በጣም ስቃዋን የሚያሳያት አምባገነን ሰው ነው። ሆኖም አሁን ላይ ከነኦርካ ቤት እንደምትኖር ተናግሮ ብር እስከ ማንኳኳት ደረጃ ደርሷል። በእርግጥ የመጀመሪያውን ዙር እንደምንም ብላ ተሽሎክልካ ዲቬ እጅ ላለመግባትም ከፍተኛ የሆነ ጥረት አድርጋም መጀመሪያው በዚህ ሁኔታ ተሳክቶላታል። ወይዘሮ ሜላት ግን ከዛ ቤት በዲቬ ቁጥጥር ስር ባለመዋሏ በጣም ተናዳለች። እቤቱ ድረስ በመሄድም ስትህ ባሌ ልታባልግቢ ነው እና ለምን ሰብሰብ አድርግህ አትይዛትም? እንዴት ሚስትህን አትሸክፍም? አለችው። ይህን ሚስቱ መኖሩን ያረጋግጣል። ዲቬም እየሮጠ ወደነ ኦርካ ቤት በመሄድም ሚስቱን ይዞ እየበረረም ይመጣል። እርግጥ ሚስቱን ለመመለስ ቀላል ነገር አልነበረም። ማለትም ኦርካ ፊት ለፊት ተጋፍጦ ልጅ ስትሰቃይ ማየት በጣም ያማል። ስለዚህ አንተ እንደ ባል ሳይሆን ስቃዋን እያሳየህ ለያስጋት ሚስትህ መውሰድ አትችልም በማለት ተከራከረው። ሆኖም ግን በስከ መጨረሻ በሽጉጥ አስፈራርቶ ሲኖላም ቢሆን በኦርካ ላይ መጥፎ እርምጃ እንዳይወስድባት በመከላከልም በቃ ባለቤቴ እስከሆነ ድረስ ወደ ቤቴ መሄድ ይኖርብኛል፣ መንገዱን አትከልክለን በማለትም ተናገረች። ካም ልቡ በሀዘን ቢሰበርም በስከ መጨረሻ ምንም አማራጭ የለውምና ኖላን አንጠልጥሎ ይወስዳታል። ከወሰዳት በኋላ ግን ቤት ውስጥ እያሳያት ፈተና እጅግ በጣም ከባድ ነበረ እና ወደ ሳሎን ስትገባ ነበር የወረወራት። ከሶፋ ጋራ እያላተመም በቀበቶ ይገርፋት ጀምሯል። በስቃይ ዋይ ያለች ምግብ እንኳና እኔ የምፈቅድልሽን ካልሆነ በስተቀረ አንቺ በመብትሽ አንስተሽ መብላት አትችም። ካለበለዚያም ደግሞ እኔ የበላሁትን ትራፊ ትበያለሽ። እኔ ጥጋብ ነው አሻፈሬ ብለሽ እንድትኮበል እያደረገች በማለትም ከፍተኛ የሆነ ቅጣት እየቀጣት ነው። በስተ መጨረሻ ልቧ አላርፍለት ያለው ኦርካ ግን ከዛ ቤት ቀጥ ብሎ ሄዷል። በኋላም በጣም ደነገጠች። እንዴት መጣሃለች እባክህን ዲቬ ይገድላ እና አሁን ወደ መጣህበት ተመለሳለችው። ይህ ሁኔታ እያየ ትችሽ መሄድ አልፈልግም፣ አብረን የሚመጣውን እንጋፈጣለን። ተነሽን ሄድ ይላታል። ዟት ሊኮበልል ሲል ግን ወዲያውኑ ዲቤ ተከስቷል። ዲቤና ኦርካም በጣም ተፋጠዋል። ሰላም ጤና ይስጠልን። ውድ ቻና ለቤተሰቦች፣ እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ሲኖላ ክፍል አራት ተለቋል። ምን አዲስ ነገር አለ ሲኖላ? እጅግ በጣም ልብ አንጠልጣይ እና ደስ የሚል አዲስ ድራማ ነው። ምሳሌዋ ማህሌት እንዲሁም የትሁቱ ዳንኤል እንግዲህ አብረን እንከታተላለን። ለማንኛውም በባለፈው ሲኖላ ምን ገጠማት ይሆን? ሩሜላት ክፉኛ አይንሽላፈድ ብላታለች። ሲኖላ ገና ለገና ኦርካን ትይዝብኛለች በሚል ስሜት ይህኔ በቅናት በድያለችም። ከዛ ቤት ክፉ ጥላቱም ሆና ተከስታለች ኖላ ከነሱ ቤት እንዳለች ማሳልፋ ስልክ በመደወል ለዲቬ እየተናገረች ነው። መተካውኑኑ ትወስዳት ከሆነ ውሰዳት፣ ሚስት ከኛ ጋናት እያለች ነገር ትሰራለች። እንግዲህ ከባሏ ስቃይ እንድታርፍ ያመጣትን ኦርካን እሱን በመደበቅ ለእሷ አዛኝ በመምሰል ካዞር ስትል ደግሞ በጣም አዘያፊ ቃላትን ኖላን እየሰደበቻት ነው። የወይዘሮ ሜላት አስመሳይነት እጅግ በጣም ምርር እያላትም ትመስላለች። ቤት መውጣት ይኖርብኛል በማለት ሲኖላ የነ ኦርካም ቤት ተሰናብታ ልትወጣ ስትል ኦርካ በፍጹም አይሆንም ያንን ስቃይሽን እያዩ እንድትሄጃ አልፈቅድልሽም በማለትም ይይዛታል። እኔ እየተገላገሉ ሳለም ባለቤቷ የሆነው ማለትም የጭንገረድ የሚለው አባቷ በገንዘብ ምክንያት አሳልፎ የሰጣት ነገር ግን ዛሬ ላይ እንደፈለገ የሚያሰቃያትና ሁል ጊዜ አካሏን እንደፈለገ መጠቀሚያ የሚያደርገው ዲቬ እጅግ በጣም አደገኛ ሰው ነው። ታዲያ ሲኖላ ያለች ያለችበት ቤት በመምጣትም በሩን ያንኳኳል። ይሄኔ ወይዘሮ ሚላትም ተሳካልኝ አይነት ነገር በጣም ደስ ብሏታል። ኦርካ እንደተለመደው ሲኖላ ያለች ያለችበትን ክፍል በመዝጋትም እንድታመልጥ ያደርጋታል። ግን እያንዳንዱ ክፍሎች እያሰሰ ነበረ። ሲኖላን በቀላሉ ሊያገኛት አልቻለም። እስከ መጨረሻም ትቶ ይወጣል። ወደ ቤቱም ይመለሳል። ወደ ቤቱ ከተመለሰ በኋላ ግን ለአባቷ በመደወል በጣም አጸያፊ ቃላት እየተናገረ ነው። ያን ያህል ሚሊየን ብር ተበድረህ ወስደህ ልጅን ለጭንገረድ ነበር የሰጠኸኝ? ዛሬ ላይ ግን ይኸው ጠግባ እየኮበለለች ነው፣ እኔ ጋ የለችም በማለትም ይነግራቸዋል። አባት የት ሄደች በማለት ይጠይቃሉ። እርስዎ ነዎት አይደል እያስኮበለሉት? ያውቃሉ? ያን ያህል ገንዘብ ይዞ መሸፈት ምን ይሉታል? ለማንኛውም ልጅና አባት በጣም የምታስጠሉ እያለ መሳደብ ይጀምራል። ሮሜላትም ሲኖላን አሌሽ በማለት እዛ ቤት እንድትወጣላት የማታደርገው ጥረት የለም። ኦርካ ግን በፍጹም ይች ልጅ ሁኔታዎች ተመቻችተውላት እስከምትቀመጥ ድረስ እኛ ጋር ትኖራለች በማለትም ለወይዘሮ ሜላት ይነግራቸዋል። ወይዘሮ ሜላት ፍራቻ ከምን እንደመነጭም በግልጽ ለኦርካ ነግረዋለች። ማለትም ነገ ባሌን አማላ ለራሷ ካደረገችው በኋላ ማናለኝ መከላከል የሚችለው አሁን ነው አለች እኔ በፍጹም ይህንን ሀሳብ በአእምሮዬም ላስበው አልችልም ትበደል ማየት አልፈልግም ባለቤቷ እጅግ በጣም መጥፎና ክፉ ሰው ነው እስከዛ ድረስ እኛ ጋ ትኑር በማለትም ወይዘሮ ሜላትን ሊያሳምናት ቢሞክርም ወይዘሮ ሜላት ግን ያው እንደተለመደው ጋህን ጭርናትና ትሰማው አልቻለችም ቀስ ብሎ ወደ ዲቬ ቤት በመሄድ ለምንድ ነው ሚስትን የማትሰበስበው? ይህ ባሌን እኮ አማላ ለግሏ ልታደርገው ነው። እያለች መንጨርጨር ትጀምራለች። ይህኔ ዲቬ እውነትሽ ነው ከእናንተ ጋና ያላችሁ፣ በመጀመሪያ ቀስ ብለች ተናገሪ ቁጭ በይ ይላታል። እንግዲህ በመጀመሪያ ሰላምታ ሳታቀርብ ዘላ ነበረ የጮኸችው። ይህንን ተከትሎ ዲቬ ማንም የሚዘልበት የባለጌ ቤት አይደለም፣ በስነ ስርዓት የተከበረ ማንነት ያለኝ ነው ሆኖም አንቺ በምን ብትንቂ ነው? በማለትም በስድብ ያንቋሽሻት ገብቷል። ሜላትም ወደውኑ ይቅርታ ትጠይቃለች። ሆኖም እንዲህ ነገር ስርታ ወደ ቤት ከተመለሰች በኋላ ዲቤ ቀጥታ አሁን ሚስቱን ማምጣት እንዳለበትም ያምናል። ጡን አቀባብሎና ተደራጅቶ ነበረ ወደነ ኦርካ ቤት የተከሰተው ኦርካ ምን ልታደርግ መጣህ? እንደዛ አትምጣ ብዬ አሁን ደግሞ ሁለተኛ ምን ልታደርግ ነው? እያለም ሁለታቸውም በኃይለኛው ተፋጠጡ። አሁን ማንንም አልሰማም። ሚስቴን ካሸፈትክ በኋላ ደግሞ ለምን መጣህ እያልክ አታፍርም? በስራፍ በማለት ወደ ውስጥ ተምዘግዝጎ ይገባል። እኔ ሲኖላ አልጋ ላይ ቁጭ ብላ እያዘነች ነበር ያገኛት። ወዲያውኑም አንገቷን በመያዝ ነይ ትወጫለሽ በማለትም ከወዲያ ወዲህ ያላት ማገብቷል። ፊም እየቀላቀለ ወደ ውጭ ሊያወጣት ሲል በር ላይ ቆሞ ይጠብቀው የነበረው ኦርካ የትም አትወስዳትም በዛው ላይ ደግሞ ሴት ልጅ ራሷ ፈቃደኛ ሳትሆን እንዴት ዝም ብለት ትጫወታለህ በማለትም ግጥም አድርጎ ይዘዋል። እኔ የሲኖላ አስተሳሰብ ሁለታቸው ወደማይሆን አቅጣጫ ጠቡ እያመራ ስለሆነ ምናልባትም በሁለታቸው መካከል መጋደል ይመጣል የሚለው ነገር አርቅ አስባለች። አጋራ እንደዛ አንገት ላንገት ሲተናነቁ፣ በፍጹም ኦርካ፣ እባከን ከመንገዳችን ሽሽልነ እኔ ባለቤቱ ነኝና ወደ ቤታችን እንሄድ ነበር ያለችው። ኦርካ ግን በጣም ነው ልቡ የተሰበረው፣ እንደዛ እኔ ለሷ እየተከላከልኩላት፣ እርሷ ግን ባሌ ይበልጣል በማለት እሱን ተከትላ ሄደች። ይችላል ታዲያ በየመንገዱ መንገዱ እያላተመ ከወሰዳት በኋላ ሳሎን ላይ ይወረውራታል። አንቺ አስመሳይ ቀጣፊ፣ ደግሞ ጭራሽ ጎረምሳ ፍለጋ ጥለሽን ኮበለልሽ እያለም ያም ዘገዝጋት ገብቷል። ወገቡ ላይ የታጠቀውን ቀበቶ በመፍታት ሳይቀር ወገቧ እንደበደባት ቤት ላይ ዘርሮም እንዲሁ ሲያሰቃያት ቆየ። በመጨረሻም ሶፋ ላይ ያላት ትማገብቷል። በብዙ ነገር ቀጣት አይገልጸውም። በዚህ ሁኔታ ስትሰቃይ የቆየችው ኦርካ ተጣጥባና ልብሷን ቀሂራም ተቀመጠች። ከእንግዲህ በኋላ እኔ ስፈቅድልሽ ብቻ ትመገብያለሽ ካለበለዛ ወይ ፍንክች ብሏታል። ደግሞ እኔ ተመግቤ የጨረስኩትን ምግብ ትመገብያለሽ ይህኔ ጥጋብ ስለነፋሽ ነው ወደም ሆን አቅጣጫ እያመራሽ ያለሽው በማለትም ሰደባት። ኦርካም ብቻውን ሆኖ ስለ ሲኖላ እያሰበ ይጨናነቅ ገብቷል። ምን አድርጎ ሲሆን እንዴትስ ሆነ ሲሆን ብቻ ላንቺ ልከላከልልሽ ብላንቺ ግን ከዳሽኝ ይላል። በውበቷን በፊት ሲደመም ነበረ ሜላት በሌለችበት ምን ያህል ውብ እና ድንቅ ነሽ እያለ ሊስማትን ፈልጎ ነበረ። ይህኔ ሲኖላ በጣም ተናደደች። ይቅርታ ይህንን ማድረግ አልነበረብኝም ነበር ይላል ኦርካ። እንዲህ ሁለመናዋን እያሰበ ስቀ ውስጥ እየገባው ኦርካ ወደ እርሷ መሄድ ይኖርብኛል በማለት ተነሳ። ሜላት ግን በፍጹም አታደርገውም፣ አብድሃል እንዴ? ያች ልጅ ወደ ቤታችን መምጣት የለብንም፣ ደና የሄደችውን እያለችም ተደስታ ጨፍራ ሳትጨርስ አሁን ወደ ቤታቸው ተመልሳ ልትመጣ መሆኑን እያሰበችም ተናደደች። ኦርካም በፍጹም ካሰብኩት አልመለስም በማለት ቀጥታ ተስፋ ወደምትገኝበት ቤትም ያመራል። ይህኔ በር ከፍቶ ሲገባ ሲኖላ በጣም ትደነግጣለች። ምን ልታደርግ መጣሁ ኦርካ አለችው። እርሱም መገና ፊቷን ሲያያትና እየሆነችውን የተደበደበችውን ሁሉ እየተመለከተ ነበረ። አንዳች ነገር እንዳደረጋት የተረዳው ምንድን ያደረገሽ አለ። በጣም ደብድቦኛል። ይሄ ትንሹ ነው፣ ቅጣትሽ ገና ይበዛል በማለት እንዳሰቃያትም ተናገረች። በዚህ ሁኔታ እስከ መቼ? አሁን ወደ ቤታችን እንሄድ በማለት ሲኖላን ይዞ ለመመለስ ወደዛ ቤት እንደተከሰተም ይነግሯታል። በጭራሽ አይሆንም ኦርካ፣ የምትወደኝ ከሆነ ወደ መጣህበት ተመለስ ብለዋለች። እርሱ ግን አንቺን ትቼማ በፍጹም አይሆንም እያለም እየተከራከራት ነበረ። ታዲያ ብስከ መጨረሻ ምድቤ ወደ ውኑ ቤት ውስጥ ተከስቷል። ገና በሩን ከፍቶ ሲመለከት ሁለታቸው እንሄድና አልሄድም በሚል ክርክር ውስጥ የነበሩት እነዚህ ሁለት ሰዎች እጅግ በጣም አደገኛ የሆነ ነገር ገጥሟቸዋል። ኦርካ መቼም እንዲህ በቀላሉ የሚመራቸው አይነት አይደለም። በሚቀጥለው ክፍል ይዤላችሁ እስከምመጣ ድረስ ሲኖላ ክፍል አራት ይህንን ይመስል ነበረ። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቅኩ እዚሁ ተሰናበትኳችሁ። ባይ ባይ።